ከኢትዮጵያ ትላልቅ ኮረብታማ ተራራዎች ውስጥ የሀገሪቱን መጻኢ ኢኮኖሚ ሊያቀኑ የሚችሉ በርካታ ማዕድናት ይገኛሉ። ከወሎና ሸዋ የሚወጡ ኦፓሎች፣ ከኦሮሚያ የሚገኙ ኤሜራልዶች እና ከትግራይ ተራሮች ስር የሚገኙት ሳፋይሮች በውጭ ገበያ ተፈላጊ የሆኑ የኢትዮጵያ የከበሩ ማዕድናት ናቸው። ኢትዮጵያ ከአፍሪካ በማዕድን ሀብት ከበለጸጉ ሀገራት መካከል አንዷ ናት። ሀገሪቱ ምንም እንኳን በማዕድን ሀብት የበለጸገች ብትሆንም ከዘርፉ በሚገባው ልክ አለመጠቀሟ ግን ግልጽ ነው። ባለፉት ዓመታት መንግስት ከኢኮኖሚው አምስት ምሰሶዎች ውስጥ የማዕድን ዘርፉን አንዱ አድርጎ ትኩረት መስጠቱ ግን የቀደመ የዘርፉ ታሪክን የቀየረ ነው። ማይኒንግ ለኢንዱስትሪ ግብዓት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ዘርፉ ሀገሪቱ የከበሩ ማዕድናት ለውጭ ገበያ በማቅረብ የውጭ ምንዛሬ ከማግኘት በዘለለ ለዜጎችም ከፍተኛ የስራ እድል የሚፈጥር ነው። እንደ ሀገር ከድህነት የሚያወጣን አንዱ ይሄ ነው። ለምሳሌ ህንድ ህንድን ሀገር ጠቅስልሽ ትልቅ የገቢ ምንጫ እንደ አመት ትልቁ የገቢ ምንጫ ከሌላ ሀገራት አመታ ማዕድናትን አሱባ የምትሸጠው እኛ ግን ኖሮንም በዛ ልክ መጠቀም አልቻለም። ስለዚህ እምለው በቻሉ መጠን ፕሮፌሽናል ሆነ ስሮችን ብንሰራ ደስ ይለኛል። ሀገሪቱ ከማዕድን ዘርፍ የሚጠበቀውን ያህል ገቢ ማግኘት እንድትችል ጥሬ የከበሩ ማዕድናትን ለውጭ ገበያ ከማቅረብ በተጨማሪ እሴት የተጨመረባቸውን እንድታቀርብ መንግስት ዘርፉን በቴክኖሎጂ ሊደግፈው እንደሚገባም ይነገራል። አሁን ኦፓልን እንኳ ብንወስድ ኦፓል በዶማና በአካፋ ነው እየተሰራ ያለው። ይሄ ደግሞ ድንጋዩን ይሰነጣጥቀዋል፣ አላግባብ ይሰብረዋል። የማያስፈልጉ ነገሮች ሁላ አብሮ ይወጣሉ ማለት ነው። ግን ሰው ተምሮ ሙያውን በደንብ ቀስሞ አውቆ፣ ዓለም ምን ይፈልጋል የሚለውን አውቆ ቢሰራበት አገራችን በዚህ ብቻ እኔ እርግጠኛ ነኝ። ባለፉት ዓመታት ባየሁት ነገር በጣም አርኪ ሁኔታ ነው ያለው ማለት ነው። እንቅስቃሴው በጣም በአሪፍ ሁኔታ ነው ያለው። ጥሩ ነገሮች እየቀረቡ ነው። እነዚህ ጥሩ ነገሮች ደግሞ እየቀረቡ ያሉት ጀስት ሻለው ነው። ሻለው ማለት ከላይ ከላይ ሰው ወክ እያደረገ የሚያገኛቸው እንጂ እንደ ሌሎቹ ሀገሮች ወደ ታች ምድር ውስጥ በኪሎ ሜትሮች አልተቆፈረም ማለት ነው። ይሄ ደግሞ ራሱን የቻለ ቴክኖሎጂ ይፈልጋል። ከዘርፉ የሚገኘውን ጥቅም ለማሳደግ ኋላ ቀር የነበረውን የከበረ ማዕድን አወጣጥ በቴክኖሎጂ ማዘመን እንደሚያስፈልግም ይነሳል። በማዕድን አውጪው በኩል የራሱ የሆነ ቴክኖሎጂ ይፈልጋል። በላቦራቶሪ በኩል የራሱ የሆነ ቴክኖሎጂ አለው። በአቆራረጡ ጭምር ደግሞ የራሱ የሆነ ቴክኖሎጂ አለው። አሁን እነዚህ ቴክኖሎጂዎች ባለመኖራቸው ማለት ነው፣ እኛ የቆረጥናቸው ውጭ ሀገር ሲሄዱ ፌይል ያደርጋሉ ወይም ብዙ ዋጋ አያወጡም። ለምን? ሰው የሚፈልገው አቆራረጥ በጣም ፕሮፌሽናል መሆን አለበት። እያንዳንዱ አንግል እና ዲግሪ ካልኩሌሽን ተሰርቶ ነው። ልክ ኢንቴግሬሽን እንደምንለው ማለት ነው። ከርቡ ተጠብቆ ዲግሪው ተለክቶ ነው ውጭ ሀገር ሲሸጥ። ዝም ብሎ ስላማረ ብቻ አይደለም። መንግስት ለዘርፉ በሰጠው ትኩረት ወርቅ ብቻውን ለአብነት በ2016 አራት ቶን ብቻ ለውጭ ገበያ የቀረበ ሲሆን በ2017 ወደ 37 ቶን በማሳደግ ወደ 3.5 ቢሊዮን ዶላር ገቢ ማግኘት ተችሏል። እንቀጥላለን። እዚሁ ጉዳይ ላይ ነው የምንቆየው። ቀጥለን ደግሞ ሌላ እንዲሁ ከዚሁ ጋር የተገናኘ ቅኝት እንመልከት። ኢትዮጵያ ለዓመታት ከማዕድን ሀብቷ የምታገኘው ጥቅም እዚህ ግባ የሚባይ ባለመሆኑ አሁን ላይ ለዘርፍ የተሰጠው ትኩረት የአዲስ ምዕራፍ ጅማሮ ሆኖ የዘርፉን ባለሙያዎች በስፋት እየተናገሩለት ይገኛሉ። ይህ ደግሞ እንደ ሀገር ያለው ትርጉም ምንድን ነው የሚለውን እንመለከታለን። ይህንን መነሻ በማድረግ ደግሞ ባልደረባችን ሙሉ ግርማ እያዘጋጀው ዘገባ አለ። እሱን ተከታትለን እንመለሳለን። በአብዛኛው አካባቢ በሚሸፍነው የቅርብ ዘመን የሥነ ምህዳር ጥናት መሠረት የተፈጥሮ ዘይትና ጋዝን ጨምሮ ለኢንዱስትሪ ግብዓት የሚሆኑ ማዕድናት በተለያዩ የኢትዮጵያ ክፍሎች እንደሚገኙ ተረጋግጧል። የተፈጥሮ ሀብታም የልማት ደሃ ስባላት አገርም ማዕድኖቿን አውጥታ መጠቀም ስለትሳናት ተገዳ ሳይሆን ወዳ ፈቅዳ ደሃ የሆነች የሚለው ብሂልም ከዚሁ የመነጨ ነው። ኢትዮጵያ ከማዕድን ሀብቷ በጥቂቱም ቢሆን ተጠቀመች ከተባለ ከጥንት ዘመን ጀምሮ በባህላዊ ከሚወጣው ወርቅና በዘመናዊ መልኩ ሀብቱን ለመጠቀም የተሄደበት መንገድ ብቻ ተጠቃሽ ነው። ኢትዮጵያ በከርሰ ምድሩ ያቀፈቻቸው ሀብቶቿን እንዴት ወደ ሀብት መቀየር ተሳናት የሚለው ጥያቄም የብዙሃኑ ቁጭት ሆኖ ኖሯል። ለአብነትም የኢትዮጵያ የተፈጥሮ ጋዝና ዘይት ከ1900ዎቹ ጀምረው በኦጋዴን ሰርጥ እንዳለ በጥናት ቢረጋገጥም ይህን ሀብት በመጠቀም ረገድ ለዓመታት የውሃ ሽታ ሆኖ ዘልቋል። በስርዓት ለውጥ ምክንያት የተፈጥሮ ጋዝና ነዳጅ የማውጣት ሥራዎች በእንጭጩ ሲቀጭ ነው። እንዲህ ያሉ የማዕድን ሀብቶችም በሕዝቦች መካከል ግጭት የሚፈጠር እርግማን ነው የሚለው የተንሸዋረረ እይታም ትኩረት ተነፍጎት ስለ መቆየቱ ማሳያ ነው። ኢትዮጵያ የማዕድን ሀብቷን በተገቢው መልኩ መጠቀም ስለተሳናት ሀብቱን አቅፋ ረብጣ ዶላሮች እያወጣች በመሸመት የንግድ ሚዛኗም ተናግቶ ቆይቷል። የግብርና ምርቶቿን በመሸጥ የውጭ መንዛሪ ሀብቷንም ነዳጅና ማዳበሪያ ላይ ስታውለው ኖሯለች። የግብርና ምርቶቻችን በጣም በርካሽ ያው ምሮው የሆነውን ሽጠን የምናገኘውን የውጭ ምንዛሬ የምናውለው ለነዳጅ ነው። ከእንዲህ ካለው የቁጭት ምዕራፍ ለመውጣትም መንግስት የማዕድን ዘርፉን ከአምስቱ የኢኮኖሚ ምሰሶዎች ውስጥ አንዱ በማድረግም እየተሰራ ነው። ለዘርፉ በተሰጠው ትኩረትም ጥናትና ዝግጅት ሲደረግም ቆይቷል። ይህ ጅማሮም ሀገሪቱ ለዘመናት በስም ብቻ አለኝ የምትለውን ሀብቷን በማውጣት የተጀመረው የተፈጥሮ ጋዝም ለዘርፉ አዲስ በስርዓትን ይዞ የመጣ ነው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው። ሁለተኛው ማዳበሪያ ነው እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ለልማት ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው ጋዙ ለኢነርጂ ግብዓት ይሆናል ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል በተፈጥሮ ጋዝ ብቻ ከአንድ ትሪሊየን ኪዩቢክ ጫማ በላይ ሀብት እንዳላት በጥናት የተረጋገጠ ነው። ይህንን ሀብት ወደ ልማት መቀየር መጀመሩም ለኢትዮጵያ ኢኮኖሚ ጉዞ ላይ የራሱን ጉልህ አሻራ ያሳርፋል። የተጠናቀቀው የመጀመሪያው ምዕራፍ ካሉብ ጋዝ ማቀነባበሪያ ፋብሪካና ግንባታቸው የተጀመሩት ግዙፍ ፕሮጀክቶች የእነዚህ ጥናቶችና ዝግጅቶች ውጤቶች ናቸው። ማህፀነ ለምለሟ ውብት ኢትዮጵያ በሁሉም አካባቢዎች ከራሳችንም አልፈን ለዓለም የሚተርፉ እጅግ የበዙና ውድ የማዕድን ሀብቶች ይዛለችና ኦጋዴን ሰርጥ ላይ የጀመርነውን የማዕድን ልማት አጠናክረን በሌሎች አካባቢዎች ስራችንን ቀጥለናል። ከተፈጥሮ ጋዝ ባለፈ በኢትዮጵያ በተለያዩ አካባቢዎች የሚገኘውን የወርቅ ማዕድን በዘመናዊ መልኩ ለማስፋፋትም የተጀመሩ የወርቅ ፋብሪካዎችም አንዱ የማዕድን ዘርፉ ትኩረት ማሳያ ነው። በውጭ ገበያም ከ3 ቢሊዮን ዶላር በላይ የተሻገረ ገቢን በ2017 ዓ ም በማስገባትም ለሀገር ኢኮኖሚ እድገት የአንበሳውን ድርሻ እየተወጣ ነው። ከወርቅና ከሌሎች የተከበሩ ማዕድናት ባለፈ ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ ሊያደርጉ የሚችሉ የኢንዱስትሪ ግብዓት የሚሆኑ ማዕድናት በኢትዮጵያ በስፋት ይገኛሉ። የብረት፣ የብርጭቆ፣ የማዳበሪያና ሌሎች ለኮንስትራክሽን ዘርፍ የሚሆኑ ማዕድናትም መገኛ ናት። ነገር ግን ኢትዮጵያ እስከ ቅርብ ጊዜ ድረስ ለኮንስትራክሽን ዘርፍ እስከ ሰባ ባ በመቶ የሚደርሰው ግብዓት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 የማዕድን ሀብቶችን ለተለያዩ ዘርፎች በግብአት በመጠቀም ነው። እንዲህ ያለው የኢትዮጵያ አካሄድም ማዕድን በኢኮኖሚ ዘርፍ ወሳኝ ሚና እንዲጫወትም ያለመ ነው። ተመልሰናል። ተመልካቾች እዚሁ ጉዳይ ላይ እንቆያለን። ሁለት እንግዶችን ጋብዘናል፣ ከዚሁ ጋር በተያያዘ ቆይታ እናደርጋለን ከእነሱ ጋር። የመጀመሪያው እንግዳችን ዶክተር ባይሳ ረጋሳ ይባላሉ። በአዲስ አበባ ዩኒቨርሲቲ የማዕድን ዘርፍ ተመራማሪና የስነ ምድር ትምህርት ቤት ኃላፊ ናቸው። ከሳቸው በተጨማሪ ከአሶሳ ስቱዲዮ ደግሞ የቤንሻንጉል ጉሙዝ ክልል ማዕድን ልማት ቢሮ ምክትል ኃላፊ ናስር መሐመድ በቀጥታ መስመራችን ላይ ይገኛሉ። ሁለታችሁም እንግዶቻችን በማለዳው ስለተገኛችሁ ከልብ እናመሰግናለን። ስለመጣችሁ ደስ ብሎናል። ዶክተር፣ እርሶን እናስቀድምና በተለይ የኢትዮጵያን ኢኮኖሚ እናንሳ። የኢትዮጵያ ኢኮኖሚ ከዚህ ቀደም በአንድ ዘርፍ ላይ የተንጠለጠለ ነበር። ነገር ግን ይሄንን በአንድ የተንጠለጠለ ዘርፍ ላይ አስቀርቶ አሁን ላይ በብዛ ዘርፍ ላይ ትኩረት እያደረገ ይገኛል እና እንደ ማዕድን ያሉ ሌሎች ዘርፎች ፊቱን ማዞሩ ደግሞ የራሱን ይዞት የሚመጣው የራሱ የሆነ ፋይዳ አለው ና ይሄ እንዴት ይታያል የሚለውን ነገር እናንሳ። አመሰግናለሁ። እውነት ነው እንዳልሽው፣ ከዚህ በፊት የነበረው ትልቁ ኤክስፖርታችን ያው ከእርሻ ጋር የተያያዘ በተለይ ከቡና ምርት ጋር የተያያዘ ነው እና ይሄ ደግሞ የትም የሚያደርስ አይደለም እና አሁን ይሄ የማዕድን ዘርፉ እዚህ ውስጥ ትኩረት ተሰጥቶ እንደ አንድ ፒሌር መወሰዱ ወሳኝ ነገር ነው ብዬ ነው የሚወስደው። ምክንያቱም ያደጉ ሀገራትን ብናየው ያለ ማዕድን መሬት ውስጥ ያለው ሪሶርስ ሳንጠቀም የትም መድረስ የማይቻል ስለሆነ ይሄ እንደ አንዱ ዋና ፒለር መውሰዱ በጣም ወሳኝ ናቸው፣ ወሳኝ ነገር ነው። ለምሳሌ አንዳንድ ሀገር ብንወስድ እንደ ቦትስዋና እና ኢቪን ሳውዲ አረቢያ ስንወስደው ያላቸው ሪሶርስ መሬት ውስጥ ስለተጠቀሙ ነው እንደ ኤግዛምፕል የምንነሳቸው ና ወደ ላቀ ደረጃ ወይ ደግሞ እድገት የደረሱትና እሱን አግለን ለየትም ልንደርስ የማንችል ነበር። አሁን እሱን እዚህ ጋር ማካተት ማለት ትልቅ ወሳኝ ነገር ነው እያስባለሁ። ይሄም በምን አንጻር ነው ይሄን ያልኩት? ለምሳሌ የዚህ ማዕድን ዘርፉ ትልቅ ቫሊዩ ተሰጥቶ ወደ ስራ ከተገባ ብዙ ለውጦችን ያመጣል። ለምሳሌ ኢትዮጵያ ትልቁ የምትቸግርበት አንዱ ምንድን ነው? የፎሪን ካረንሲ ወይ ደግሞ የዶላር ችግር ትልቁ ቻለንጅ ነው። ይሄን በመጀመሪያነት የሚፈታ ነው። ትልቅ ኤክስፖርታችን ይጨምራል። ይሄ የፎሪን ካረንሲው በሚገባ ከፈታ ሌሎቹም ጋር ተያይዞ ችግሮቹን ይፈታል ማለት ነው። ለምሳሌ የሚፈለጉ ኢንፍራስትራክቸሮቹን ለማስፋት ያሉት ቴክኖሎጂዎችን ለማምጣት ይሄ ፎሬን ካረንሲ ወሳኝ ነው እና እዛ ላይ ይሄ ማዕድን ዘርፉ ትልቅ ለውጥ ያመጣል የሚል ግምት አለኝ። ሌላው ሪቨኒ ጀኔሬሽንስ ጋር ተያይዞ ይሄ የማዕድን ዘርፉ ትልቅ ሚና የሚጫወት ኤሪያ ስለሆነ ይሄ እዛ ትኩረት ውስጥ መወሰዱ አንዱ ትልቁ ወሳኝ ነገር ነው። ሌላው ኢትዮጵያ ስናየው አንዱ ችግር ምንድን ነው? የተማሪ ሰው ስራ አያገኝም። ስራ አጥነት ወይ ደግሞ የጆብ ችግር በጣም ኢትዮጵያ ውስጥ የተስፋፋ ነገር ነው እና ይሄ ሴክተር ትኩረት ማግኘቱ አገሪቱ ላይ ያለውን የጆብ ኦፖርቹኒቲን በሚገባ በእጥፍ ሊጨምር የሚችል አቅጣጫ ስለሆነ በጣም ወሳኝ ነገር ነው ብዬ አስባለሁ። ሌላው ከዚህ ጋር ተያይዞ የማዕድን ዘርፉ ትኩረት ተሰጥቶ እየተስፋፋ ነው ማለት ኢንፍራስትራክቸሩ አብሮ ይስፋፋሉ። መንገዶች አብሮ ለሱ አክሰስ ለማድረግ የሚሰሩ መንገዶች፣ ኢንፍራስትራክቸሮች ይሰራሉ፣ ቴክኖሎጂዎች ተያይዞ ይመጣሉ፣ ትልልቅ ኢንቨስትመንቶች ተያይዞ ስለሚመጡ ይሄ እንደ አንዱ ፒለር ወይ ደግሞ አንዱ ትኩረት አቅጣጫ ማደረጉ በጣም ወሳኝና ጠቃሚ ነገር ነው ብዬ እወስዳለሁ። ወደ አሶሳ እንሂድና አቶ ናስር ከሳቸው ጋር ደግሞ መጠነኛ ቆይታ እናድርግ። አቶ ናስር፣ እንግዲህ የቤንሻንጉል ጉሙዝ ክልል ባሉት የማዕድን ሀብቶች እጅግ የበለጸገ እንደሆነ የሚነገርለት ነው። ነገር ግን ደግሞ በተለይ ከለውጡ በፊት በነበሩት ዓመታት በአግባቡ መጠቀም ሳይቻልበት የነበረውን ጊዜ እናስታውሳለን እና አሁን ያለው መነቃቃት ምን ይመስላል በክልሉ እንደ ሀገር ደግሞ እነዚህን በተለይ በክልሉ ያሉ ሀብቶችን ሳንጠቀም መቆይታችን ምን አሳጥቶናል የሚለውን እስኪ ይንገሩ ስለጋበዛችሁ አመሰግናለሁ። በቅድሚያ እናንተ እንዳነሳችሁት የቤኒሻንጉል ጉሙዝ ክልል ለረጅም ዓመታት የማዕድን ያለበት ክልል በተለያዩ መንገድ ይነገራል። በሌላ በኩልም ማህበረሰቡን በባህላዊ እና በተለምዶ ሲጠቀሙበት እንደነበረ እንመለከታለን። ነገር ግን ይህንን በባህላዊ ሲጠቀሙበት የነበረው እምብዛም የሆነ ለውጥ ሲያመጣ አልነበረም። ከለውጡ መንግስት ጀምሮ ግን የቢዛ ኢኮኖሚ ትኩረት አድርጎ ይህ ለውጡ መንግስት መስራት ከጀመረበት ጊዜ ጀምሮ በክልላችን በሁሉም ወደ አስራ አራት የማዕድን አይነቶች ይገኛሉ። በዋነኝነት የወርቅ ሀብቱ ህብረተሰቡ በባህላዊ ከማውጣት ወጥቶ ወደ ልዩ አነስተኛን በማሸጋገር በሀገር ደረጃም በትላልቅ በክልሉ ላይ ያሉ ካምፓኒዎችንም ወደ ስራ ለመግባት እየተደረጉ ያሉ ሙከራዎችን ያለ ሀገራችን የኢኮኖሚ ለውጥ በከፍተኛ ሁኔታ ድርሻ አስተዋጽኦ እያበረከተ ነው ያሉ በቅርብ ዓመታት ስንመለከት በአምስት ስድስት ዓመታት ታይቶ በማይታወቅ መልኩ ወደ ብሔራዊ ባንክ እየገባ ያለው ወርቅ መሻሻል እየታየበት ነው። ማህበረሰባችንን ባለበት የኢኮኖሚ ችግር በከፍተኛ ሁኔታ ለውጥ እያመጣ እየታየበት ያለበት ሁኔታ ነው። በአንጻሩ ስናይ የኢንዱስትሪ ግብዓት ለኢንዱስትሪ ግብዓት የሚውሉ ማዕድናትን ማርብል፣ ግራናይት፣ ግራባይት በክልሉ ሲነገር ነው የቆየው። በቅርብ ዓመታት ግን በአራት ዓመታት ግን በአረጠመ ስድስት ዓመታት ለውጡ መንግስት ትኩረት ሰጥቶ የቴክ ምርት ኢንዱስትሪያችንን በሀገራችን ምርት ራሱን አምርቶ ራሱንን ሊተካ ከውጭ የሚገባውን ምርት ቀንሰን በሀገራችን ውስጥ አምርተን ወደ ውጭ ኤክስፖርት የማድረጉ የመንግስት ትኩረት ተደርጎ በክልላችን በርካታ ወደ አርጥም ስድስት አይነት የኢንዱስትሪ ግብአት ፈቃድ ወስቶ በመስራት ላይ ነው። ይህን ለሀገር ለኢንዱስትሪ ግብአት ቀላል የሚባል አይደለም። የከሰል ድንጋይንም ለተለያዩ ፋብሪካ ግብአቶች ከመዋል አንጻር ከክልላችን በርካታ የከሰል ድንጋይ ድርጅቶች ፈቃድ ወስዶ ወደ ኢንዱስትሪ ግብአትን ያቀረቡ ነው ያለው። ጠቅለል ባለመልኩ ክልላችንን ከለውጡ በፊት የማዕድን ያለበት ክልል ተብሎ ሲነሳ ነው የቆየው ነገር ግን ደግሞ በተግባር በትክክል ማዕድን አለ ብለን ማየት የቻልንበት ማምረት የመቻልንበት ህብረተሰቡን ተጠቃሚ ማድረግ የመጀመርንበት ለውጡ ጊዜ ጀምሮ ነው ብንል ማጋነን አይደለም። ይህንን በሀቅ በተግባር የሚታይ ውጤት ነው ማለት ነው። መልካም እንመለሳለን። ዶክተር ኦደርሶ እንምጣና አሁን ላይ ኢትዮጵያ ያላትን ሀብት በመግለጥ ከመግለጥ ባለፈ ደግሞ በመጠቀም ረገድ አዲስ ምዕራፍ ላይ ትገኛለች። በርካታ ስራዎችንም እየሰራች ነው ያለችው እና ምናልባት ይህ የሚፈጥረው አቅም ምንድን ነው ይላሉ? ማዕድን ልማት እንትን ለማድረግ ምን ማለት ነው? ወይ ደግሞ ማዕድን ማልማት ማለት ያለንን ተደብቆ ያለውን መሬት ውስጥ ተደብቆ ያለውን ጠቃሚ የሆነ ሪሶርስ አውጥተን ወደ ሌላ ኢኮኖሚ ማቀላቀል ወይ ደግሞ መጨመር ማለት ነው። ስለዚህ ይሄ ምንድን ነው? ብዙ ስራ ይፈልጋል። በቀላሉ የሚደረግ አይደለም። ጊዜ ይፈልጋል። ሪሶርስ ይፈልጋል። ግን አሁን ወደዛ ወደ ዋናው መግባትም በቅት ጅምሩ ግን በጣም ወሳኝ ነገር ነው። ጥሩ ነው ማለት መጠናከር ያለበት ጥሩ ጅማሮ ነው። ቅድም እንዳልኩት ይሄ ማይድን ዘርፉ አቅም የሚፈልግ ነው፣ ጊዜ የሚፈልግ ነው። በአንድ ጊዜ የሚፈለገውን ደረጃ ላንደርስ እንችላለን። ለምሳሌ የዚህ ማይድን ዘርፍ ጥቅም ያለፉት መንግስታትም አይጠቅምም ብሎ አይመስለኝም። ድፍረት ማጣት ይመስለኛል። የአሁኑ መንግስት እኔ አፕሪሽት የሚያደርገው አቅም የሚፈልግ ጊዜ የሚፈልግ መሆኑን ትኩረት አድርጎ ወደኋላ ይግኖር ያደረጉ ይመስለኛል ና ይሄ ደግሞ አያዋጣም። ምንድነው ያለ አማራጭ አቅምም ጊዜም የሚፈልግ ቢሆን ደፍሬን መግባት ይፈልጋል። ስለዚህ ይሄ አሁን ያለው ጅማሮ በጣም ጥሩ ጅማሮ ነው። ቀጣይነት ግን የመንግስት ትኩረት የሕዝቡም ትኩረት የባለሙያም ትኩረት ይፈልጋል እንጂ ጅማሮ በጣም አሪፍ ነው ብዬ አስባለሁ። ምክንያቱም ይሄን በትንሹም ብንጀምር አሁኑ ያገኘነው ላይ ሆነን ተጨማሪ ኢንቨስትመንቶች ያመጣል። እሱ ራሱ አሁን የጀመርነው ሌሎች ኢንቨስትመንቶች፣ ሌሎች አቅሞችን እንድናዳብር ስለሚያደርግ ጅማሮ በጣም አሪፍ ነውና ግን ብዙ ስራዎች ይፈልጋል ነው አሁን ለምሳሌ ባለፈው አመት ትልቅ ወይ ደግሞ አሁን ያሳለፍነው አመት ትልቅ የጂዲፒው ላይ ትልቅ ለውጥ አምጥተዋል ተብሎ የሚወራው ብዙ ስራ ተሰርቶ አይደለም፣ በየ እንትኑ የተለቃቀመች ናት እንጂ ትክክለኛ ማይደን ሪሶርሳችን ተጠቅመናል ማለት አይደለም። ስለዚህ ብዙ ስራ ይፈልጋል፣ ብዙ ጥናቶች ይፈልጋል። ከዛ በኋላ ከዚህ ጅማሮ እያሳደግን ከሄር በጣም ወሳኝ ነገር ነው የምል ሀሳብ ነው ያለ። አቶ ናስር ወደ እርሶ እንመለስና ቀደም ብለው ሲያለ ነበረ በተለይ ሪሶርሱን ያለውን ሀብት በአግባቡ ለመጠቀም ከፍተኛ ጥረት እየተደረገ ነው በዚህ ውስጥ ግን በባህላዊ መንገድ የሚመረትበት መንገድ ብዙ ነገር እያሳጣን እንደሆነ አስቀድሞን በተከታተለው ጥንቅር ላይ ሲነሳ ነበረ እና ከዚህ አንጻር የማምረት ሂደቱን ዘመናዊ ከማድረግ አንጻር እየቀረቡ ያሉ ግብአቶች ምን ይመስላሉ በአጠቃላይ በዚህ ዘርፍ እየተካሄደ ያለው እንቅስቃሴ ዘመናዊ ከማድረግ አንጻር ምን እየተካሄደ ነው? ከተጠቃሚነትስ አንጻር ደግሞ ከዚህ በፊት እንግዲህ የነበረውን ሀብት በአግባቡ መጠቀም አንችልም አልቻልንም ነበር ማለት ህብረተሰቡ እየጠቀም አልነበረም ማለት ነው። አሁንስ የተጠቃሚነት ደረጃው እንዴት የሚገለጽ ነው? ቀደም ብዬም እንዳነሳሁት የክልላችን የማዕድን ሀብት አሁን በነበረበት ደረጃ አሁን በአጭር ጊዜ ውስጥ የተጀመረ ወደዛ በድፍረት የተገባበት ስራ ከመሆኑም የተነሳ የቴክኖሎጂ ሽግግሩ አሁን በከፍተኛ ደረጃ ደርሰዋል ማለት አይደለም። ነገር ግን ደግሞ በአራት አምስት ዓመታት ውስጥ የተደረጉ ሙከራዎች ቀላል የሚባሉ አይደለም። አንደኛ ማዕድንን የሚባል በአሰራር መመሪያ መሰረት ህብረተሰቡ እንዲጠቀምበት ማድረግ ህብረተሰቡን በአነስተኛ ፍቃዶች በአነስተኛ ደረጃ በአነስተኛ ቴክኖሎጂዎች ማምረትን የሚችሉበት ደረጃ በአብዛኛው በሚቻል ደረጃ ተፈጥሯል። ስለዚህ ቴክኖሎጂ ቴክኖሎጂ በምናይበት ሰዓት በጅምር ደረጃ ነው ያለው ምክንያቱም የወርቅ ማዕድናችን ጥልቅ ቴክኖሎጂ የሚጠይቅ ጥልቅ እውቀት የሚጠይቅ ነው። ነገር ግን ደግሞ በዚህ ቅርብ ዓመታት የተደረጉ ሙከራዎች ቀላል የሚባለው አይደለም። አሁን ከዓመት ዓመት ወርቅ ወደ ባንክ ወደ ብሔራዊ ባንክ የማቅረብ ሂደት በምናይበት ሰዓት እየተሻሻለ ነው። ይህን የመጣበት ዋና ምክንያት ምንድነው? የቴክኖሎጂ አስተዋጽኦ በከፊልም ቢሆንም እያበረከተ ነው ያለው ከፍል የሆነ የቴክኖሎጂ አስተዋጽኦ ቴክኖሎጂዎች ማንሳት እንችላለን። አሁን ህብረተሰቡ በፊት ወርቁን በባህላዊ ወይ በገበቴ ያጠቡ ነበር ሲቆፍሩ ነበሩን። አሁን የመቆፈሪያ ማሽን አለ። የመፍጫ ቴክኖሎጂዎች ወይም አነስተኛ የሆኑ ወፍጫዎች አሉ። እነዚህ ደረጃ በደረጃ ወደ ከፍ ባሉ ደረጃ ይሄ በማህበረሰብ ደረጃ በሊዮ አነስተኛ ደረጃ ያሉ ናቸው። በክልላችን ደግሞ በካምፓኒ ደረጃ ወደ ሥራ እየተገቡ ያሉ አንድ ሁለት ሶስት ካምፓኒዎች አሉ። እነዚህ በከፍተኛ ደረጃ ለሀገር ኢኮኖሚ የሚጠቅሙ ናቸው። ነገር ግን ደግሞ በንጽጽር ስናይ ቴክኖሎጂዎችን በአጭር ጊዜ የተጀመረ ስራ ቢሆን ቢሆንም በአጭር ጊዜ ውስጥ የተጀመረ ስራ ቢሆንም አሁን ያለበት ደረጃ ጥሩ የሚባል ነው። ለምሳሌ አሁን በማህበረሰብ ኤክስካቫተር የመጠቀም የወርቅ መፍጫ፣ የድንጋይ ውፍጫ ማሽኖችን ተጠቅሞ ከውጭ ያለው ምርትና ምርታማነትን በሚፈለጉ መልኩ የሚጨምር ባይሆንም በባህላዊ ከመስራት ደረጃ ወደ ከፍ ባለ ደረጃ የሄደ እንዳለ ግን ያመላክታል። ስለዚህ ይህንን ማለት መንግስታችንን፣ ክልላችንን በተለያየ መልኩ ህብረተሰቡ ተጠቃሚ ለማድረግ የሚወጡ የአሰራር መመሪያዎች አሉ። ማዕድን ላይ ከፖሊሲ ከፖሊሲ እየተቀዳ መመሪያን መነሻን በማድረግ የክልሉን ህግን በማሻሻል ጆይንት ቬንቸር አካሂድም እየተጠቀመን ያለው ክል አሁን አነስተኛ ፍቃድ ያላቸው ከአቅም አኳያ ከተለያዩ ትላልቅ ባለሀብቶች ጋር ጆይንት እንዲሰሩም እድል የሚፈጥር ነው። ይህን ማለት አብሮ የማደግ አብሮ የመልማት ጸጋችንን በጋራ የመጠቀም መሪህን ተከትሎ ማህበረሰባችን ከተለያዩ ባለሀብቶች ጋር ጆይንት እያደረገ ወደ ማዕድኑን ስራ ቴክኖሎጂም እየተሻሻለ ያለው የመጣው ከዚህ አኳያ ነው። በራስ አቅም ብቻ አይደለም፣ የሌሎችን አቅሞችን በጋራ ተጠቅሞ ሀብታችንን ለሀገር በሚሆን መልኩ መምራትና እና ማልማት እጅግ እየተሰራበት ያለው ሀብት ነው። ስለዚህ አሁን ከኢኮኖሚ ተጠቃሚነት አኳያ፣ ከመሻሻል አኳያ፣ ከቴክኖሎጂ መሻሻል አኳያ ጊዜ የሚጠየቅ ቢሆንም የሌሎች ሀገራትም ሊም እዚህ ውስጥ በጣም ማየት በጣም አስፈላጊ ነው። አንዳንድ ሀገራት ከሁለት መቶ ዓመታት በፊት የማይኒንግ ስራ ላይ ነው የቆዩ ሀገራችንን። ይህ ለውጡ 67 ዓመታት ደፍሮ የገባበት ነው። በአንጻሩ ግን መሻሻል እያሳየ ያለበት ዘርፍ እንዳለ ደግሞ እንመለከታለን። በክልላችን ብቻ መውሰድ ይቻላል። ከለውጡ በፊት በኩንታል ደረጃ የሚባል ወርቅም ሰምትና ነገ ወደ ብሄራዊ ባንክ ማቅረብ ማለት ነው። አሁን ለማነሻ ብቻ ራሱ የ2018 የአንደኛ ሩብ ዓመት ሪፖርታችን ከ1700 ኪሎ ግራም ወር በሌላ 17 ኩንታል ወርቅ ብሄራዊ ባንክ እያቀረቢ ነው። ይህንን በአነስተኛ ፍቃድ በጆይንትሪ በተለያዩ አቅም ባላቸው ባለ ሀብቶች ጋር ገንዘባቸው ኢንቨስት በማድረግ ከአርሶ አደሩ ጋር የማዕድን ቦታዎች ላይ በጋራ በማልማት የአርሶ አደሩ ህይወትም እያሻሻለ ነው። ሀገርን በሚጠቅም መልኩ እየተሰራ ነው። ግን ይሄ ስራ ይጠይቃል። አሁን ማይኒንግ በከፍተኛ ሁኔታ የህገወጥ ተጋላጭ የሆነ ዘርፍ ስለሆነ ክልሎም ይህን ትኩረት ሰጥቶ ነው የመራ ያለው። ከሌሎች ዘርፎች ባልተናነሰ ከግብርና ጋር በእኩል በሚሆን መልኩ ማይኒንግ ስራ ህገወጥን መከላከል፣ ህገወጥን መቆጣጠር፣ ወደ ህጋዊ ስርዓት እንዲመጡ የማድረግ ስራ በከፍተኛ ሁኔታ እየተሰራ ያለበት ነው። ይህንን ቀጣይነት ያለው ስራ ምን ሰራ ነው የሚሆኑ፣ በሌላ በኩልም ቴክኖሎጂዎችንን ከሌሎች ሀገራት ጋር በአደጉ ሀገራት ጋር ምን ደረጃ ላይ ነው የሚልም እንደ ሀገርም በከፍተኛ ሁኔታ ስራ እየተሰራበት ነው ያለው። አሁን ሀገራችንም ከሌላ ሀገራት ልምድ ብቻ ሳይሆን ከራሷ ሀብትም ከራሷ ተፈጥሮ ጸጋ ወደ ሌሎች የሄዱ በላይ መሄድ የምንችል የምናሳዩበት ነው። ሌሎች እንደሚያነሱት የሶስት አራት ዓመታት ሂደት ቢሆንም ነገር ግን ደግሞ ከሌሎች ዘርፎች ጋር እኩል በሚባል ደረጃ ለሀገር የሚጠቀም ዘርፍ እንደሆነ ያየንበት ነው። ክልላችንም እጅግ የሆነ አስተዋጽኦ እያበረከተ ነው ያለው። ነገር ግን ካለን አቅም አኳያ ካለን ሀብት አኳያ ከዚህ በላይ መስራት እንደሚጠበቅብን ደግሞ የሚያሳይ ዘርፍ ነው ማለት ነው። ዶክተር የመጨረሻን አድርገውና አጠር አድርገው የሚያንሱልን፣ በተለይ ኢትዮጵያ ሰፊ የማዕድን ሀብት ባለቤት ነች እያልን እያነሳን ነውና፣ ይህንን የማዕድን ሀብት ደግሞ የኢኮኖሚ አንቀሳቃሽ አድርጎ ከመጠቀም አንጻር አሁን እየተደረገ ያለው ተግባር ምን አመላካሽ ነው ማለት እንችላለን? ያው ቅድም እንዳነሳሁት ይሄ ኤሪያ በጣም ወሳኝ ነው ለአንድ ሀገር እድገት ብያለው እና ጅማሮ ጥሩ ነው። ለምንድን ነው ወሳኝነቱን ቅድም ያወራሁት? ይሄ ሪሶርስ አለ ማለት ወይ ደግሞ ይሄ ማይኒንግ ሀብት በሚገባ ተጠቀምን ማለት ወዴት እየሄድን ነው? ወደ ኢንዱስትሪላይዜሽን ነው የምንሄዱ። አንድ ሀገር ደግሞ ያለ ኢንዱስትሪ ማስፋፋት የምታደሪግ ሀገር የለም ወይ ደግሞ ያደገችም ሀገር የለም። ይሄ ማይድን ሀብት በሚገባ እንደ ፒለር ተጠቅሜን ወደ ስራ ገባን ማለት አገሪቱን ወደ ኢንዱስትራላይዜሽን እየወሰን ነው ማለት ነው። ምክንያቱም ሮ ማቴሪያሉ በሚገባ ከተገኘ ወደ ኢንዱስትሪ እድገት ይንመጣለን ማለት ነው። ይሄ ቅድም ብያለሁ የዚህ ጥቅሙን ቅድም ንሽን ያደረግኩት ነገር ነው። አገሪቱን የሃርድ ካሬንሲ በማስገኛት ኢንቨስትመንቶቹን በማስፋፋት ምንድን ነው የሪቨኑን ጀነሬት በማድረግ በተለያየ መልክ ሀገሪቱን የሚደግፍ ስለሆነ ይሄ እንደዚያ መወሰዱ በጣም ወሳኝና ጠቃሚ ነገር ነው። እንደገና ቅድም ሜንሽን ያደረግኩት ይሄ ዝም ብሎ የሚሆን አይደለም፣ ብዙ ስራዎች ይፈልጋል። የማዕድን ጥናቱ ብቻ አይደለም። አሁን ለምሳሌ ሀገሪቱ ጥሩ ሪሶርስ አላት፣ በማዕድን የበለጸገች ነው ምናምን የምንለው ይሄ ብዙ ጊዜ ቴዎሪ ነው። በትክክል ተጠንቶም ያለን አቅም ራሱ አላወቅንም። ስለዚህ እሱ ላይ አቅም ገንብቴን የምንሰራ ከሆነ በጣም ይሄ እንደዛ መወሰዱ በጣም ጥሩ ጅማሮ ነው። ማይድኑ ማግኘት ብቻ አይደለም። ሌላው ደግሞ በተለይ አሁን የጨመረው ሪሶርስ ወይ ደግሞ በዚህ ዓመት የጨመረው አዲስ ጥናት ተገኝቶ አዲስ ማይኒንግ ካምፓኒዎች ወደ ስራ ስለገቡ አይደለም። ያለንን ራሱ ፕሮፐርሊ መጠቀም አሁን አገሪቱ ላይ ያለ ቅድም ተነስተዋልና ህገወጥ ነው ያለን ፖሊሲና መመራዎች አልተተገበሩም ወይ ደግሞ በቂ መመሪያ እና ፖሊሲዎች የለን ማለት ነው። ስለዚህ የዛ ሪሶርስ ያገኘንን ራሱ በሚገባ ካልተጠቀምን ለምሳሌ የአፍሪካ ሀገራት እንደ ኮንጎ ያሉት ሀገራት በቂ ሪሶርስ አላቸው፣ ግን ስቲል የወረዱ ዳዎች ናቸው። ስለዚህ ከማዕድን ዘርፉ ጋር ተያይዞ በጣም ለኮራፕሽን የተጋለጠ ኤሪያ ስለሆነ ብዙ የፖሊሲና ና የመማሪያ ስሪያዎች ይፈልጋል። ባይዘወይ ጥሩ ፕሮግሬስ ነው። አሁን እኔ በማዕድን ሚኒስቴር እየተሰሩ ያሉት እዛ ላይም ተሳታፊ ሆኜ ብዙ ፖሊሲዎች ጋይድላይኖች፣ መመራዎች እየተዘጋጁ ነው። እነሱ በሚገባ ወደ ታች ካወረን ነው ይሄ እንደ አንዱ ኢኮኖሚ አንቀሳቃሽ የወሰር ነው በሚገባ ውጤቱን ማየት እንችላለን። ይሄ ብቻ አይደለም። ከዚህ በፊት የነበረው ለምሳሌ እንደ ሀገሪቱ ዩኒቨርሲቲዎቹም ይሄን ጥናት ሊያደርጉ ይችላሉ፣ ግን እንደ ዋናነት የኢትዮጵያ ጂኦሎጂካል ኢንስቲትዩት ወይ ደግሞ ዱሮ ኢትዮጵያ ጂኦሎጂካል ሰርቬይ የሚባለው አንዱ ወሳኝ ነው ለአንድ ሀገር፣ በዚህ ኤሪያ ላይ የመጀመሪያ መጠራት ወይ ደግሞ መታየት ያለበት ኢንስቲትዩሽን ነው። ግን ከዚህ በፊት የነበረው ድጋፍ የለው። ያለ ድጋፍ ቅድም እንዳልኩት አቅምና ጊዜ የሚፈልግ ሪሶርስ እስከሆነ ድረስ እነሱ ላይ አሁን የሚታዩ ትኩረቶች ጥሩ ነው። ጥሩ ባጀት አግኝቶ ጥሩ መንቀሳቀስ ጀምሯል። እና ይሄ የኢኮኖሚ ማንቀሳቀሻ እንደተወሰደው ድጋፉ አብሮ ከቀጠለ ትኩረቱ አብሎ ከቀጠረ በጣም ትልልቅ ለውጦች ሀገሪቱን ወደ ፊት ለፊት ያራምዳል ብዬ እገምታለሁ። በጣም ጥሩ። እንግዶቻችን ዶክተር ባይሳ ረጋሳ በአዲስ አበባ ዩኒቨርሲቲ የማዕድን ዘርፍ ተመራማሪ፣ እንዲሁም የስነ ምድር ትምህርት ቤት ኃላፊ በማለዳ ለመጡ ከልብ እናመሰግናለን። በተጨማሪም ከአሶሳ ስቱዲዮ የቤንሻንጉል ጉሙዝ ክልል ማዕድን ልማት ቢሮ ምክትል ኃላፊ ናስር መሀመድ በቀጥታ መስመራችን ላይ ስለተገኛችሁ ሁለታችሁን እንግዶቻችን ከልብ እናመሰግናለን። መልካም ቀን ሊሆንላችሁ እንመኛለን። እኔም አመሰግናለሁ።